ኢትዮጵያ የአፍሪካ አህጉራዊ ነፃ ንግድ ቀጣናን ከተወሰኑ አገራት ጋር በሙከራ ደረጃ በቅርቡ በመጀመር ለአፍሪካውያን የእርስ በእርስ ንግድ መጠናከር የመሪነት ሚናዋን እየተወጣች ትገኛለች። በ2010 በጀት ዓመት ከወጪ ንግድ የተገኘው ገቢ 2.6 ቢሊዮን ዶላር ሲሆን በዘንድሮ በጀት ዓመት የመጀመሪያዎቹ 8 ወራት ብቻ 4.5 ቢሊዮን ዶላር ተገኝቷል። የንግድና ቀጣናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ቁጥራዊ መረጃዎች ኢትዮጵያ በወጪ ንግድ ብዝኃነትና ተወዳዳሪነት ከፍተኛ ለውጥ ማስመዝገ ስገባን የሚያረጋግጡ መሆናቸውን ተናግረዋል። 2010 የለውጡ የመጨረሻው ዓመት ላይ ከውጭ ንግድ የተገኘው ገቢ 2.6 ቢሊዮን አሜሪካን ዶላር ነው። ሙሉ ዓመት ባለፉት 8 ወራት 4.5 ቢሊዮን አሜሪካን ዶላር ደርሷል። ስለዚህ በ2.6 እና 4.5 ቢሊዮን ኦልሞስት ኒርሊ ሃፍ ሆኗል። በ8 ወር የዓመቱን የምንጠብቀው ከ6 ቢሊዮን ዶላር በላይ ነው። ኢትዮጵያ ልክ አይደለም ከዚህ በላይ ማደግ ነበረበት። ነገር ግን ኢኮኖሚያችን ለዓለም ክፍት ሳይሆን የቆየበት ሁኔታና ብዙ ማክሮ ኢኮኖሚ ማሻሻያዎች ባለመተግበራቸው ምክንያት ወጪ ንግዱ ከነበረበት መንገራገጭ ወጥቶ ወዳደገበት ደረጃ የገቢ ፍላጎትን ወደሚቀራረብበት ደረጃ እየመጣ ያለበት ተስፋ ሰጪ ምርታ ላይ ነው ያለው። በአረንጓዴ አሻራ መርሃ ግብር በርካታ የቡና ተክል በማልማትና በጥራት በማምረት በኩል የተከናወኑ ተግባራት በዓለም አቀፍ ገበያ የኢትዮጵያ ቡና ተወዳዳሪነቱ እንዲጨምር የጎላ አበርክቶ እንደነበረው ያስታወሱት ሚኒስትሩ ከቡና ምርት የውጭ ንግድ የሚገኘው ዓመታዊ ገቢ ከፍ ያለ እንዲሆን አስችሏል ብለዋል። የውጭ ተወዳዳሪነት በዋጋ በጥራት በማምረት በተለይ በብዙ ምርቶች አምርተን ተወዳዳሪ መሆን የቻልነው ቡና በለውጡ የመጀመሪያ ጊዜያት ዓመታዊ ከፍተኛ አፈጻጻሚ የነበረው ከቡና ይገኝ የነበረው ገቢ 700 ሚሊዮን ዶላር ነበር። ባለፈው ዓመት 2016 አንድ ነጥብ አራት ቢሊዮን የአሜሪካን ዶላር ገቢ ተገኝቶበታል። ከቡና ዘንድሮ ከቡና ከሁለት ቢሊዮን ዶላር በላይ ይጠበቃል። ይህ የሆነበት ቡናን በአረንጓዴ አሻራ አማካኝነት የቡና ዛፎች በመተከላቸው የቡና አምራችነት ደረጃችንም ከነበርነበት አምስተኛ ደረጃ ወደ ሶስተኛ ደረጃ መጥተናል። አሁን ላይ ከብራዚል እና ቪየትናም ቀጥሎ ሶስተኛው ትልቁ የቡና አምራች ሀገር ኢትዮጵያ ነች። በሚቀጥሉ አምስት አመታት ጊዜ ውስጥ ሁለተኛው ትልቁ አምራች ሀገር እንሆናለን። ሚኒስትሩ ኮንትሮባንድን በመከላከልና የመዳረሻ ገበያዎችን በማስፋት ከዓለም ጋር ያለው የንግድ ግንኙነት እያደገ መምጣቱን ገልጸዋል። ሀገር ውስጥ የተሰራ ስራ ነው። የወጪ ንግድን ተወዳዳሪ የሚያደርገው ከማምረት የሚነሳ ንግድ ስለሆነ የምንከተለው የንግድ ስትራቴጂ አንደኛው ጉዳይ እሱ ማያስጠቃሚ ነው የሚሆነው። ሁለተኛ ምርቶች የዴስቲኔሽን ኮንሰንትሬሽን ችግር ነበረባቸው። የመዳረሻ ገበያ ኮንሰንትሬት የማድረግ የተወሰነ ሀገር ብቻ ነበር ልክ የነበረው አሁን ቡና ብዙ ሀገር ይደርሳል። አዳዲስ ገበያዎች የተከፈቱ እየመጡ ነው፣ አዳዲስ እድሎች እየመጡ ነው ያሉት። ኮንትሮባንድ ይነስ የሚብዛም እየቀነሰ ነው ያለው። ስለዚህ በጋዊ ንግድ አማካኝነት የምናደርጋቸው ከዓለም ጋር የንግድ ግብይት እያደገ እየመጣ ነው ያለው ይህ ሊያሰፉ የሚችሉ የአፍሪካ ነፃ ንግድ ቀጠና ትግበራ የዓለም ንግድ ድርጅት አባልነት ድርድር የሚባሉ ጉዳዮች አዘ ኢንድ ኦፍ ዘ የገበያ ድርድር ነው። የገበያ ማስፋት ነው። የኢትዮጵያ ምርት በሕግ ወደሚመራበት ወደሚታወቅ፣ እና ወደሚገመት የንግድ ከባቢ ማሸጋገር ያስፈልጋል። ኢትዮጵያ የአፍሪካ አህጉራዊ ነፃ ንግድ ቀጣናን በሙከራ ደረጃ መጀመርያ የሚያስችላትን ዝግጅት ማጠናቀቋን የገለጹት ሚኒስትሩ፣ ዓለም አቀፍ የንግድ ስርዓትን በመከተል የኢትዮጵያን የወጪ ንግድ ገበያ ተገማችና ተወዳዳሪ ለማድረግ ከዚህም በላይ መስራት ይገባልም ብለዋል። ኢትዮጵያ በአጠረ ጊዜ ከተመረጡ ሀገራት ጋር የሙከራ ንግድ ትጀምራለች አፍሪካ ነፃ ንግድ ቀጠና ላይ። ስለዚህ ይሄ በጣም ኢትዮጵያን ንግድ በተለይ ኢንትራ አፍሪካ ትሬድ የሚባለው አፍሪካኖች ከአፍሪካን ሀገራት ጋር የሚያደርጉት የውስጥ ንግድ ሀያ ፐርሰንት ዘለን አደለም፣ ሰማኒያ ፐርሰንት አሁንም አውሮፓና ኤዥያ ነው እየላክን ያለ ነው። የእኛ ፍላጎትና መሻት በአፍሪካኖች መካከል የሚደረገው ንግድ ከተሳለጠ አንደኛ ከውጪ አንጻር ኮምፒቲቲቭ ያደረገናል ብዙ ሀገራት ሩቅ ናቸው። በትራንስፖርት የሚበላውን ገንዘብ በአጥር ሁኔታ ኤክስፖርት ማድረግ ይቻላል። አሁን የተለማመሩ ጥሩ ጥሩ ውጤቶች አሉ። ለምሳሌ ጥራጥሬ ኤክስፖርት አንደኛው ፓኪስታን ነው እየላክን ያለ ነው። ጥራጥሬ የወሰነ እንደሆነ ሁለተኛው ህንድ ነው። ሶስተኛው ግን ኬንያ ነው። ከኬንያ ጋር ያለውን ወደ ታንዛኒያ መድገም ነው፣ ወደ ሳውዝ አፍሪካ መድገም ነው። አፍሪካ ላይ ሻምፒዮን አድርጓ መውጣት አለበት ኢትዮጵያ። ቡናችን ለምንድን ነው አውሮፓ ደርሶ ተመልሶ አፍሪካ ሀገር የሚመጣው? ቀጥታ ወደ አፍሪካ ጋር ለምንድን ነው የማልከው የሚለው ጉዳይ ሰፋፊ ውይይቶች እያጫርን ያለ ነው። በአፍሪካ ነጻ ንግድ ቀጠና አማካኝነት ስንገባ ኢትዮጵያ በጣም በራሴ የመታመን ስሜቴ ከምንም ጊዜ በላይ የጨመረ ነው። እሱ ደግሞ መነሻው የምርትና ምርታማነት ሀገር ሆነናል።